ሄሉዬ የኔ ቆንጆ ማለት ነው። ያው ያጋጥማል። ከምንም በላይ ግን ያው ትልቅነትሽን ነው ለእኔ አሳየሽኝ በእውነት በጣም ትልቅ እንደሆንሽ እና ያው በእርግጥ እንደዛ የሆንሽበት ምክንያት አንቺ ውስጥሽ ብዙ ቁስሎች ስላሉሽ እና ነገራቶች ስለተደራረቡብሽ ነው ስሜታዊ የሆንሽ እና እኔ በጊዜው ተናድጅ የነበረ ከምንም በላይ ደግሞ ጥፋትሽን አምነሽ ይቅርታ መጠየቅሽም መታረቃችሁም ደስ ብሎኛል። በዚህ አጋጣሚ ያው ሄሉዬ ያው እንደ እናትም እንደ ጓደኛም እንደ እህትም እንደ መምህርም የሆነች ፈትለን የመሰለች እናትም ስላለች እውነት እግዚአብሔርን ልታመሰግኝ ይገባሻልና ያው ከምንም በላይ ደግሞ ጥፋተኛ ግንኙነት ስሜት መሰማትሽ ራሱ ትልቅን ነገር ነውና ይቅርታ መጠየቅሽ ራሱ ያው ዝቅ ብለሽ ትልቅነትሽንና ጨዋ ቤተሰብ እንዳሳደገሽ ነው እኔ ያየሁብሽና፣ በጣም ነው የምንወድሽ ሄሉዬ። ያጋጥማል። ሀይልዬም ደግሞ ጥፋት ቢኖርበትና ስለ አንቺ ሚስጥር እንደ ጓደኛ ያወጣው ነገር ቢኖር እውነት ለመናገር አሁን ራሱ ከሀይልዬ የተረዳሁት ነገር ቤተሰቦቼ ከአዲስ አበባ አርባ ምንጭ ድረስ አይመጣም ነበር ይ ልጅ ማለት ነው እና አርባ ምንጭ ራሱ ከሄሉ ውጭ ማንንም ሰው እንደማቅና ሶሲን እንኳ በሄሉ በኩል እንዳወቃት ነው የተናገረው እና ስለ ሄሉ እንኳን ይሄን ብሎ የሚናገረው ሰው እንደሌለ ነው ሲናገር የሰማሁትን ለፈትለ እና ያው ጥፋተኝና ሶስተኛ ዋገን ያው መሃላቸው እንደገባ ነው እንግዲህ ሄሉ ስትናገር የሰማሁትና እውነቱ እውነቱን ነው። አንቺ ምንም ቢሆን ለቴክኖሎጂ ቅርብ ነሽ እና ነገሮችን በደንብ ማጣራት ነው የተረጋጋ ልብ ሰውንም ያጠፋውንም ሰው ቁጭ ያርገሽ መጠየቅ ነው እንጂ ትናንት ያርግሹ ነገር ያው እኛ ራሱ የራሱ በሆነ በጣም ተናድጄ ነበረ። ልክ አልነበረችም። አሁን ግን ስረዳት ያው ውስጧ ያለ ስሜትና የተደራረበ ህመም ሲኖርባቸው ያው ሄሉዬ ደግሞ ከምንም በላይ ከናቲ ጋር ካልታረቀች እውነት በቃ ውስጧ ሰላም አገኝ ምን ያው እንደተረዳዋት ማለት ነው። እና የተደራረበ ቁስል ስላለባት ነው እንደዚ ሆነችና ይህም ባህሪ አይደለም ሄሉ እኔም ማቃት ስንት ዓመት ዩቱብ ከጀመረች ትግስተኛ እንደሆነች በጨዋታዋ በሳቋ ነው እና ትናንተው እንደዚ አይነት ባህሪ ሶስናንም፣ ኃይልዬን በጥፊ እያለች ከግቢ ስታወጣቸው በጣም ነበር የደነገጥኩት ወንድ ልጅም እንደዚ አይደረግም ነበር ያልኩትና። እና ውስጡ ያለ ቁስል የጥፋተኝነት ስሜት ተሰምቷት አንድም ደግሞ ጀግና ወጣት እናት ካጠገበው አለቻት፣ መምህር የሆነች በሷ ምክንያት እንግዲህ ያው ቤተሰቦች ዛሬ ኃይልዬና ሄሉዬ ታርቀዋል። ሄሉ በጣም ነው ደስ ያለኝ ዝቅ ብላ ኃይልዬንም ጥፋተኛ ነኝ ብላ ይቅርታ ጠይቃለች። ሶሲንም እንደዛ በማድረጓ ይቅርታ ጠይቃለች ማለት ነው። እና ይቅርታው ትልቅነቷ ነው የሚያሳየው፣ እውነት እና ጨዋ ቤተሰብ እንዳሳደጋት የሚመሰክር ነው። ዝቅ ብሎ ይቅርታ መጠየቅ ትንሽነት አደለም፣ እውነት ትልቅነት ነው። እና ሄሉዬ ለወደፊትሽ ያው ትምህርት ነው የሚሆንሽ። ፈትለ እንደተናገረችው ምንም አይነት ጥፋት ቢኖር እንደዚህ አይደረግም እውነት አይደረግም። እኔ እራሱ ሄሉን የመወዳትን ያን ነበር የተናደርኩባት እና ለሁለተኛ ትምህርት ነው የሚሆንሽ። ሲቀጥል ደግሞ ሶስተኛ ወገን ጓደኛሞች ሞች ውስጥም ፍቅረኛ ሞች ውስጥም አያስፈልግም ሶስተኛ ወገን ማለት ነው እና አሁን እንደገባኝ ከሆነ ሄሉንና ሀይልዬን ያው ሶስተኛ ወገን መሀላቸው ላይ ገብቷል። ያላለውን አለ ብለው ማለት ነው፣ ያውም ደግሞ በሪከርድ ነው የሚገርማችሁ ነገር ማለት ነው እና ሶስተኛ ወገን መሀላቸው እንደገባ ነው እና ቤተኛውም በጓደኛ ማህል በፍቅረኛዎች ማህል ሶስተኛ ወገን እንደማያስፈልግ ነው እና ፈትለ በዚህ አጋጣሚ እውነት እናቶች ሲቆጡ ግን ደስ ሲሉ፣ አንቺም ታ ንተምተው ልጅንም አንቺም ጥፋተኛልሽ እንዴት አደርገሽ ብሎ እውነት እውነቱን ተናግሮ የሚያስታርቅ እናቶችን እግዚአብሔር ያብዛልን እንደ ፈትለ ያለችን። በነገራችን ኢትዮጵያ እናቶች ያው ያስታርቃሉ ተቆጥተው ጓደኛ ከጓደኛ እና ይህ ደግሞ በዓላችንም ነው እና ዛሬ እንግዲህ ያው ይሰቦቼ እኔ በጣም ነው ደስ ያለኝ። ተረጋግታ ስክ ነብላ ነበር ስታናግራቸው የነበረችው ሄሉ የትናንቱ ጠፍቶ፣ ትናንቱ እኮ እንደብድን የሆነችውና አንፈርድባት ማለት ቤተሰቦቼ። ምክንያቱም ህመም ነበረ ውስጧ። ህመም ስላለ መቼም ስትታመሙ የምታረጉትን አታውቁም። በተለይ ሲደራረብባችሁ ያማልና፣ ምን እንደምትወስኑ፣ ምን እንደምታረጉ አታቁም። ግን አንዳንዴ መረጋጋትን የመሰለ ነገር የለም። ትዕግስት፣ መረጋጋት፣ ነገሮችን በእርጋታ ማየት ምንም ያ ሰው ቢበድላችሁ ነገሮችን ለምን እንዲያረክ ብሎ ያንን ሰው ቁጭ አርጎ መጠየቅ ይሻላል፣ እንደዛ አድርጎ ከማባረር ብዬ ነው ማስበው። ና ሄሉ ያ ስሜት እንግዲህ ዛሬ ተሰምቷታል። ይቅርታን ጠይቃለች፣ ተመልካችንም፣ ሁሉንም ማለት ነው። እኛም ስለታረቃችሁ ደስ ብሎናል። እኛ አንዱም ሰሞኑን ደባብሮናል አደል? ቤተሰቦች ማለት ማለት ወደዛም ሲሄዱ ጸብ ነው፣ ወደዛም ሲካሄድ ጸብ ነው። ዩቱብ ስትገብ ሁሉ ነገር ጸብ ነው። በቃ ጸብ ጸብ ነው፣ እና በጣም ያስጠላ ነበረ። ያው በዚህ አጋጣሚ ዛሬ የወሳና ባን ቤተሰቦቼ፣ መላው የኦርቶዶክስ እምነት ተከታሽ በሙሉ እንኳን አደረሳችሁ ብያለሁ፣ ለወሳና ባን ማለት ነው። ጊዜው የፍቅር ነው፣ በቃ እውነት የፍቅር ነው እንጂ በዚህም ጸብ በዚህም ጸብ፣ ኧረ ተው። እኛም እኮ ተበጠበጥም በእናንተ እውነት። እና ለማንኛውም ህርቅ የእግዚአብሔር ነው፣ ጸብ ደግሞ የሴጣን ነው። እና ከማላችሁ ሴጣን ይውጣ ማለት ነው ወደ ድሮው ኝነታችሁን ስለተመለሳችሁ ደስ ብሎናል። የእውነት ጓደኛ መቼም ተለያይቶ አይለያይ። መቼም ምንም ሶስተኛ አራተኛው ሰው ይገባበት አይፈርስም እና የሶስት ዓመት ምናምን ቀላል አደለምና እንኳን ታረቃችሁ በጣም ደስ